ስምንተኛ ቀኑን የያዘው የእስራኤልና ኢራን ግጭት መስፋፋት ማንም ሊቆጣጠረው የማይችል ሰዓት ሊያቀጣጥል ይችላል ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ አሳሰቡም። ከአሜሪካና ጀርመን የተውጣጡ ለእስራኤል መከታ ጋሻ የሆኑ ዘንድ ወታደራዊ ትጥቅ የያዙ 14 የጭነት አውሮፕላን እስራኤል መድረሳቸው ሲገለጥ የኢራን የውጭ ጉዳይ ሚኒስትር ሳኢድ ካጢብ ዛዴ አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ሲሉ አስጠንቅቀዋል። ለወትሮም ቢሆን የሚመጣውን ሁሉ ሲያመኩን የነበሩት እጅግ የላቀ የዓለማችን ቁጥር አንድ የተባለለት የአሜሪካ የእስራኤል የሚሳኤል መከላከያ ስርዓት ሲስተሞች የኢራን ሚሳኤሎችን ማቆም ተስሟቸዋል። የቴል አቪቭም ቢሉ የአይፋን ከተሞች ላይ ዱብዳ ሆኖ ሲቀጥሉ በደቡብ እስራኤል የአገሪቱ ክፍል የሳይበር ዋና ከተማ በመባል የሚታወቀውን የእስራኤል የቴክኖሎጂ፣ የደህንነትና የወታደራዊ መረጃ የጀርባ አጥንት የተባለለትን ግዙፍ ህንፃዎችን አደባይተውታል። ኢራን በምዕራባውያኑ ከታሰበችው በላይ ለማንም የማትበገር መሆኗን እያሳየች ስትቀጥል የሚሳኤል ቴክኖሎጂዎቿ ድፍና ዓለምን ድንቅም ጭንቅም ማድረጋቸውን ሲቀጥሉ የኢራን ሚሳይሎች እጅግ ዘመናዊ የተባለውን የአሜሪካ የእስራኤል መከላከያ ሥራ ሲስተሞችን እንዴት ማለፍ ቻሉ የሚለውን ከጥቃቱ በኋላ የእስራኤል የስለላ ባለሥልጣን የሰጠውን የምስክርነት ቃል ጨምረን ሌሎች ሰፋ ያሉ መረጃዎችን እናደርሳችኋለን። አብራችሁን ቆዩን። የፈሩት ይደርሳል የጠሉት ይወርሳል የሆነውን የመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጥሮ ለፈቹ ቀርቶ ለሰሚው ግራ ሆኗል። እስራኤል ኢራን የኒውክሌር የጦር መሳሪያ ለመታጠቅ ጣጣዋን ጨርሳለች ስትር ካለፈው ሳምንት አርብ ጀምሮ በኢራን ላይ የአየር ጥቃት መክቷ አይዘነጋም። ኢራን በወገኗ የኒውክሌር ጦር መሳሪያ ለመስራቱም ይሁን ለመታጠቅ እንደማትፈልግ ደጋግማ መግለጧንና ነገር ግን የኒውክሌር ቴክኖሎጂን ለሰላማዊ ኃይል አማራጭ ለመጠቀም የሚያስችለውን የዩራኒየም የማብላላት መብቷን እንደማታቋም መግለጧ ይታወቃል። ሁለቱ አገራት አንዳቸው በሌላኛው ላይ አውዳሚ ጥቃት መፈጸማቸውን ሲቀጥሉ ኢራን ለደረሰባት ጥቃት ሁሉ የበቀል እሳት ስታዘንብ እስራኤልን ክፉኛ እየተገተገቻት ነው። በቴልአቪቭም ቢሉ በሃይፋን ከተሞች ትላንትም ቢሉ ዛሬ ማለዳ በአዲስ ዙር በባላስቲክ ሚሳኤል ማዝነቧን ስትቀጥል በዛሬው ዕለትም በደቡብ የሀገሪቱ ክፍል የእስራኤል የሳይበር ዋና ከተማ በመባል የሚታወቀውን የእስራኤልን የቴክኖሎጂ የሳይበርና የወታደራዊ መረጃ የጀርባ አጥንት የተባለለትን ግዙፍ ህንፃዎችን ክፉኛ ማውደሟ ተሰምተዋል። የኢራን ኦፊሻላዊ የዜና ወኪል እንደገለጸው በሺባህ የሚገኘውን የእስራኤልን የሳይበርና የስለላ መሠረተ ልማቶችን በመያዝ በሳይበር ስፓርክ ከፍተኛ የቴክኖሎጂ ዞን ውስጥ የሚገኘውን ጋቪያም አራት ህንፃን ማውደሙን አስታውቋል ጋቪያም አራት በከፍተኛ ወታደራዊ ባለስልጣናት ቁጥር ስር ያለ በኢስራኤል ከፍተኛ ደረጃ የደህንነት ክፍሎች ያሉት የሰው አልባ የድሮን ቴክኖሎጂዎችና የስለላ ባለሙያዎችን በማሰልጠን የስለላ ተግባራት ላይ የሚሳተፍ ነው ስትል ነው የገለጠችው የዚህ የጥቃቱ ኢላማ ምን ያህል ወሳኝ እንደነበር ለመረዳት ለአብነት ያህል በዚህ የቴክኖሎጂ ፓርክ ውስጥ ያሉ ግዙፍ ኩባንያዎችን ብንመለከት ማይክሮሶፍት የዓለማችን ግዙፍ የሶፍትዌርና ክላውድ ኮምፒውቲንግ ኩባንያ፣ ኢንቴል የዓለማችን ትልቁ የኮምፒውተር ፕሮሰሰር አምራች፣ ኤልቢ ሲስተምስ የእስራኤል ዋና የጦር መሳሪያ ድሮንና የኤሌክትሮኒክስ ጦር መሳሪያ ቴክኖሎጂ አምራች፣ ፔፓል የዓለማችን ታዋቂው የኦንላይን ክፍያ ስርዓት፣ ዴል ኢኤምሲ በኮምፒውተርና ዳታ ማከማቻ ቴክኖሎጂ የሚታወቅ ግዙፍ ኩባንያ፣ አይቢኤም በቴክኖሎጂና በምርምር ዘርፍ የቆየና ታዋቂ ኩባንያ ኦራክል በዳታቤዝ ማኔጅመንትና በክላውንድ ቴክኖሎጂ የሚታወቅ ኩባንያ። እናም በስሩ ከሰባ በላይ ሌሎች ኩባንያዎች ያሉትና እነዚህም በተጨማሪ በፓርኩ የሳይበር ደህንነት ማዕከል ወደ ሶስት ሺህ የሚጠጉ ሰዎች በሳይበር ደህንነት ዘርፍ የሚሰሩበት ቦታና የወታደራዊና የሳይበር ተቋማት ዋነኛ መገኛ መሆኑ ነው የተገለጠው። ለወትሮውም የሚመጣው ሚሳኤል ሁሉ ሲያመክኑ የነበሩት የእስራኤል ጸረ ሚሳኤል መከላከያ ሲስተሞች ከትናንት ጀምሮ መዛላቸው ነው የተሰማው። ታዲያ የሚመጣው ሁሉ ሲያደባያት ኢራን ምናልባትም በምዕራባውያኑ ከታ ካሰበችው በላይ ለማንም የማትበገር መሆኗን እያሳየች ነው ይሏታል። የሚሳኤል ቴክኖሎጂዎቿ ድፍን ዓለምን ድንቅም ጭንቅም አድርገውታል። የቴላቪቭን ቢሉ የሃይፋን ከተሞች የክረምት ጎርፍ የበላው የለም ርሻ መሬትን አስመስለውታል። እናም እስራኤልን በየማለዳው የሚያስደነግጠው የኢራን ሰበር ጋሻ ሚሳኤል ታዲያ እንዴት በዓለም እጅግ ዘመናዊ የተባለውን የአሜሪካን የእስራኤል መከላከያ ስርዓት ሲስተሞችን ማለፍ ቻለ ለሚለው በመጀመሪያ ኢራን በመቶዎች የሚቆጠሩ እርካሽ ድሮኖችን በመላክ የእስራኤልን ውድ ጸረ ሚሳኤሎቹን እንዲተኩሱ አቅማቸውን እንዲያሟጡና መከላከያ ስርዓቱን እንዲዳከም ብሎም በሌሎች ቢዚ እንዲሆኑ ካደረጉ በኋላ ፈጣንና የተለየ ተልእኮ ተቀባዩ ሚሳኤል ላኩ። በአይነቱ ለየት ያለው ይህ ሚሳኤል ከመሬት ሰባት ኪሎ ሜትር ከፍታ ላይ በአየር ላይ በውስጡ የያዛቸውን በርካታ ትንንሽ ሮኬቶችንና ፈንጂዎችን እንደ ዝናብ እንዳይዙት እንዳይጨብጡት፣ ነገር በትኖ የመከላከያ ራዳሩ ከቶም የማይቋጥረው ሆኖ ነበር ያለፈው። ይህ የኢራን ሚሳኤል 8 ኪሎ ሜትር ከባቢን ስፋት ቀረጣጥፎ የሚያደብይ ነው። ከጥቃቱ በኋላ የእስራኤል ስለላ ባለሥልጣናት ምስክርነት ቃሉን ለኤንቢሲ እንደገለጠውና እንዴት ሚሳኤሎቹ የኢራንን መከላከያ ሲስተሙን ማለፍ ቻሉ ለሚለው ጥያቄ ሲመልሱ የአይረንዶም የመከላከያ አቅም ቀድሞ ከነበረበት 9 ወደ 65 ወርዷል፣ በ24 ሰዓት ውስጥ ነበር ያለው። አሁንም አለ ኢራን የተራቀቁ ሚሳኤሎች አላት ካለ በኋላ የኢራን ሚሳኤሎች ሲመጡ የመከላከያ ወራዳራችን ሚሳኤል መተኮሱን የሚያውቀውና የአላርም ድምጽ በመስጠት የሚያስጠነቅቀው እስከዛሬ ተልኮ ተቀብሎ ከሚመጣው ሚሳኤል ከ11 ደቂቃ በፊት ነበር። በመጨረሻው ላይ የተወነጨፉት የኢራን ሚሳኤሎች ግን የማስጠንቀቂያ ጊዜውን ከ11 ደቂቃ ወደ 6 ደቂቃ አወርደውታልና ና ከቀድሞ የተለዩና ፈጣን ነበሩ፣ ለሰዎችን ጊዜ የማይሰጡ ነበሩ ካለ በኋላም ከመረጃው ምስጢራዊና ደህንነት አኳያ ሁሉንም በይፋ የመናገር ፍቃድ የለኝም ሲል ነበር የቀድሞው የእስራኤል የደህንነት ተቋም ከጥቃቱ በኋላ ለኢንቢሲ የገለጠው። ይህ በእንዲህ እንዳለ ታዲያ ለእስራኤል ከለላ ለመስጠት ከአሜሪካና ከጀርመን የተጣጡ ለኢራን መከታጋሻ የሆኑ ዘንድ ወታደራዊ ትጥቅ የያዙ 14 የጭነት አውሮፕላኖች ዛሬ ማለዳ እስራኤል መግባታቸውን የኢየሩሳሌም ፖስት በዘገባው ሲገልጽ አብዛኞቹ የድጋፍ መሳሪያዎች አሜሪካ መሆናቸው ተነግሯል። እስራኤል ኦፕሬሽን ራይዚንግ ላየን ስትል ባለፈው አርብ በኢራን ላይ ካወጀች ጦርነት ወዲህ ዛሬ 14 አውሮፕላኖችን ወደ እስራኤል ደርሰው ማረፋቸው ሲነገር በኦክቶበር 7 2023 የእስራኤል ጦር ከሐማስ ጦርነት ከጀመረበት ጊዜ አንስቶ ደግሞ ከስምንት መቶ በላይ የአውሮፕላኖችን መግባታቸውን ነው የእስራኤል መከላከያ ሚኒስትር ያስታወቀው። ኢራን ዛሬም ቢሆን አስከፊ ጥቃቷን በእስራኤል ላይ ስትቀጥል፣ እስራኤል በበኩሏ በአየር ጥቃቷ እያለመች ልትደርስበት ያልቻለችው የፎርዶ የኒውክሌር ጣቢያ ባለው ጥልቀት ሳቢያ ለእስራኤላውያን ጦር ሰራዊት ልዩ ፈተና ይጋረጠ ነው። በትልቅነቱ የእንግሊዝንና የፈረንሳይን ከሚያገናኘው ዋሻ ይበልጣል ተብሎ ይገመታል። እናም እስራኤል አሏት ተብሎ የሚገመቱት አስር ሜትር ያነሰ የሚጠልቁ መሳሪያዎች ብቻ ናቸው። በእነዚህ መሳሪያዎች ደግሞ በአየር ጥቃቷ አስልታ የፈለገ ዶፍ ቢያወርዱበት ከመሬት በታች ከ80 ሜትር በላይ ስምጥ ተወርብሮ የተሰራው የኒውክሌር ጣቢያ ዋሻውን ከቶም ሊደርሱበት የሚታሰብ አይደለም። እንዲያም ሆኖ የፎርዶ የኒክሌር ጣቢያ በኢራንና በሩሲያ ከምድር ወደ ሰማይ በሚወነጨፉ ሚሳኤሎች ጭምር በከፍተኛ ደረጃ ጥበቃ የሚደረግለትና ሲበዛ ምስጢራዊ መሆኑን የሚያሳዩ ብዙዎች ናቸው። ያንን የፎርዶን የኒክሌር ጣቢያ ለመምታት ደግሞ ብቸኛው እና መዘዘኛው የአሜሪካው የባንከር ማስተር ቦምብ ምትክ የሌለው ሆኖ ተገኝተዋል ነው የሚባለው። መሬት ሰርስሮ የሚገባው የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ ነው ይሉታል። አሜሪካ ለእስራኤል ድጋፏን ለማድረግ ከወሰነችና ከፈቀደች ደግሞ የባንከር ማስተር ቦምብ መስጠቷ በቂ ነው ይሏታል። ኢራን በዚያ የአሜሪካ ማስተር ቦምብን ቢሆን የመነካቷን ነገር የማይታሰብ መሆኑን ዘልቀው የሚያስዋዩ አሉ። ይኸው የአሜሪካው ጂቢዩ 57 ኤ ኦቨር ቢ ባንከር ማስተር ቦምብ ታዲያ እንደ ጥሩ ሸማ ሰፊ መቀስ አቡጀዲን ቀዳጅ ምድርን እየሸረካከተ በሰዓታት ውስጥ በዓለም የትኛውም ስፍራ እየደረሰ ከቅጽበት ያገኘውን እያቀለጠና እምሽክ እያደረገ የታለመለትን ከቶም የተሰጠውን ግብ የሚመታ ስለመሆኑና 60 ሜትር ጥልቀት ድረስ ዘልቆ የሚገባ ነው ይባልለታል። ቦምቡ 13600 ኪሎ ግራም ክብደትና 6 ሜትር ርዝመት ያለው ነው። ይህንን ቦምብ ታዲያ አሜሪካ ሰራሹ ዩኤስ ቢ ቱ ስፕሪት አውሮፕላን ብቻ ተሸክሞ ማደባየት እንዲችል ተደርጎ የተሰራ ነው። ይህ ከባድ ቦምብ ተሸካሚው አውሮፕላን ነዳጅ ሳይሞላ ወደ 11000 ኪሎ ሜትሮች መጓዝ የሚችልና 18500 ኪሎ ሜትሮች ርቀት አንድ ጊዜ ብቻ ነዳጅ መሙላት ያስፈልገዋል ሲባል ነው የተገለጠው። አሁን ታዲያ ሁለቱ ሀገራት ተባብረው የጋራ ኃይላቸውን በኢራን ላይ ለማሳረፍ ከተነሱ ኢራንም ብትሆን የታሰረች በጋ አይደለችም እና ለመጨረሻው መጨረሻ ጊዜ ስትል አዘጋጅታ ያስቀመጣቻቸውን መርዘኛና መርዘኛ የጦር መሳሪያዎቿን መጠቀሟ ይቀራል ሲሉን የሚጠይቁት ስፍር ቁጥር የላቸውም። ይህ በእንዲህ እንዳለም በኢራንና በእስራኤል መካከል ያለውን ግጭት ለማስቆም መፍትሄ ላይ ለመድረስ ዛሬ በስዊዘርላንድ ጄኔቫ ከአውሮፓ መሪዎች ጋር ውይይት ማድረጋቸው ሲገለጽ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺኝ ከእንግሊዝ ከፈረንሳይና ከጀርመን አቻዎቻቸው ጋር በጀኔቫ መምከራቸው ሲገለጥ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስም በውይይቱ ላይ መገኘታቸውን የኢራን የመንግስት የዜና ወኪል ያስታወቀ ሲሆን ከውይይቱ በኋላ ዝርዝር መረጃው ግን አልተገለጠም። ነገር ግን በትናንትናው ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም የእስራኤል ጥቃት እስካልቆመ ድረስ አገራቸው ከአሜሪካ ጋር ለድርድር እንደማትቀመጥ መናገራቸውን የመንግስት መገናኛ ብዙሀን ዘግበዋል። አራግቺ አሜሪካውያን ድርድር ይፈልጋሉ እናም ብዙ ጊዜ መልእክት ልከዋል፣ ነገር ግን ጥቃቱ እስካልቆመ ድረስ ለውይይት ምንም ቦታ እንደሌለ በግልጽ ተናግረናል ማለታቸውን በመገናኛ ብዙሃኑ ዘገባ ላይ ተጠቅሰዋል። በዚህ ወንጀል አጋር ከሆነችው ከአሜሪካ ጋር ምንም አይነት ንግግር የለንም ብለዋል ሚኒስትሩም። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት በዛሬው ዕለት ስብሰባ የገባ ሲሆን ስምንተኛ ቀኑን የያዘው የእስራኤልና ኢራን ግጭት መስፋፋት ማንም ሊቋጠሩ የማይችል እሳት ሊያቀጣጥል ይችላል ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። ዋና ጸሐፊው ኒውዮርክ በሚደረገው በተባበሩት መንግስታት መክፈቻ ንግግራቸው በሀገራቱ መካከል ያለው ግጭት መቀጠል አለምን ወደ ቀውስ የሚከተው ነው ብለዋል ጉተሬዝ። የግጭቱ መካከል የኒውክሌር ጥያቄ ነው ብለው እንደሚያምኑ ተናግረዋል። ኢራን የኒውክሌር የጦር መሳሪያ እንደማትፈልግ በተደጋጋሚ ተናግራለች። ነገር ግን ማወቅ ያለብን የመተማመን ክፍተት እንዳለ ነው ብለዋል። ጦርነቱ እንዲቆምና ወደ ድርድር እንዲመለሱ እማጸናለሁም ሲሉ ነው የገለጹት።